ጀግንነት ይጠይቃል። እሱ ጀግንነት ይጠይቃል። ሊያ ምናምን ተብሎ ደውለው እንደዚያ ያሉ ወዳጆች አሉ ባይዘው አሜሪካ ማለት ነው። በቦርደር መግባት እንዳታሳውቂ ፕሊስ ምናምን ነገር አለችኝ አንዱ ወዳጅ እና ሳኩኝ። ምክንያቱም ማንነት ምንም አያሳፈርም። እንትና ከሌ ተነስታ ስላወረደች ስላወጣች ሳይሆን፣ ዋናው ወድቀሽ አትገኘ ሰርተሽ አሜሪካ ከኖሩት በላይ አድርገሽ ላይፍሽን ቼንጅ አድርገሽ አሳያቸው። ታሪክሽን ከዛም በድፍረት መናገር ነው እንጂ ታሪክሽን ለመደበቅ ወይንም ደግሞ ሰዎች እንደዚህ ብኛ ይንቁኛል ብለሽ ታሪክሽን ለመደበቅ አትጣሪ። ውድቀት የሚጀምረው የመጣሽበትንና የነበርሽበትን አመጣጥሽን ለመደበቅ ስትጥሪ ነው። አይጣርም። በቦርደር የገባች ሴት ለእኔ ጀግና ናት። በነገራችን ላይ በቦርደር ገብታ እስሯን ሜክሲኮ ላይ ምኑ ሁሉም ስንት ነገር አይተው የገቡ ህወቶቻችን ለእኔ በጣም ጀግኖች ናቸው። ስንት ቻሌንጅ አለው። ስንት እንዴ አንድ እናንተ ያን ቦርደር ነው እንዲ የምታዩት፣ ቱርክ መጥተው ኢሮፓ ሀገር በሊቢያ ሄደው ስንት ነገር ከስንት ስቃይ በኋላ አሜሪካ መግባት በራሱ ጀግንነት ይጠይቃል፣ ድፍረት ይጠይቃል፣ ቆራጥነት ይጠይቃል። እና ይሄንን የነሱን ይሄንን ድፍረት ልታደንቁት እንጂ የሚገባው ልታሸማቀቁት አይገባም። ጀግና የዓላማ ሴቶች፣ የዓላማ ሰዎች ነው የምትሏቸው፣ ዓላማቸውን አሳኩት ትሏችኋላቸው እንጂ እንዴት ምናምን እሺ፣ አንቺ እኮ ደህና ነሽ ግን እኛ በሱ ችግራችን አመጣጣችንን ለማሸማቀቂያ የምንጠቀም ፍጡር ስለሆነን ብዙዎቹ ማንነታቸውን ይደብቃሉ። እና ይህን ያልኩበት ምክንያት ያው እቺ ልጅቷ ያለችኝ ነገር ትዝ ስላለኝ ነው። እና በቦርደር ብዙ መከራ ከፍለው ብዙ ስቃይ አይተው የገቡ ሀበሻ ሴቶች አሉ። ሶ እዛ ሀገር ከሄዱ በኋላ ጠበቃ፣ አሁን በዚህ በፕሬዚዳንቱ ምክንያት ትንሽ ህግ ጠበቅ ብሎባቸዋል። እና በዛ ምክንያት በጣም ብዙ ቻሌንጅ እያዩ ነው የሚያልፉት። ስራም ላይ ያገኙ ይችላሉ። ጠበቃ ብዙ ብር ነው የሚጠይቃቸው ምናምን እና የሚሰሩት ምን አይነት ቤት ነው? እንደዚ ሀበሻ ቤት ነው አይ ቲንክ የሚሰሩት፣ ሀበሾች ቤት ማለት ነው። ምክንያቱም ወረቀት ከሌላችሁ ምናምን አይቀጥሯቸውም። ስለዚህም ሀበሻ ቤት ስለሆነ የሚሰሩት፣ ሀበሻ ደግሞ ታውቁታላችሁ። ሶ አሁን ፖይንቴ እዚህ ጋር ነው። አሜሪካ ሀገር ሀበሾችን በቦርደር የገቡ ሴቶችን ቀጥራችሁ የምታሰሩ ሀበሾች ቀጥራችሁ የምታሰሩ ሀበሾች፣ በነገራችን ላይ ሁላችሁ ነው አደለም። እግዚአብሔርን የምትወዱ እግዚአብሔርን የምታከብሩ ለሰው ክብር ያላችሁ ጠንቃቃ ኩሩ ሀበሾች፣ የሰው ላብ የማትወዱ ፍራ እግዚአብሔር በልባችሁ ያለ የመጡበትን መንገድ ሁሌም የምታስታውሱ ብርታት የሆናችኋቸው አሰሪዎችም አላችሁ ባለቤቶችም አላችሁ። በዛው ልክ ደግሞ በዛው ልክ ደግሞ ስምና ዝና ይዛችሁ እንደዚህ አይነት ቤት ከፍታችሁ በቡርደር የመጡትን ሀበሾች በቤታችሁ ቀጥራችሁ የአምስት ወር የስድስት ወር ብራቸውን ይዛችሁ ምንም አታምጡ። ምክንያቱም ወደ ሕግ ወደ ፖሊስ ሄደው መክሰስ አይችሉም ታውቃላችሁ ብላችሁ ብሮቻቸውን የከለከላችኋቸው ሀበሾች እዳ ያለባችሁ። አይ ቲንክ ወይተርነት ሲሰሩ እኔ አላውቅም። እዚህ ላይ በኮመንት አግዙኝ እንዳሉኝ ከሆነ እንደላኩልኝ ከሆነ በካርድ ነው ብር ቲፕ ምናምን የሚሰጧቸው ሲሰጣቸው በካርድ ነው የሚከፍሉት አይደለ ቲፕም ደግሞ በካርድ ይሰጣችኋል። በካሽ የሚሰጧቸው ይችላል፣ በብዛት ግን በካርድ ነው ብር የሚሰጧቸው እና ያ ተቆጥሮ ብራቸው መልሱ ሲባሉ ያልመለሱ ስም ያላችሁ ሀበሾች አላችሁ። አሜሪካ ሀገር ላይ የራሳችሁን ቢዝነስ የምታራምዱ ነገር ግን በእህቶቻችሁ የምትቀልዱ በአንድ አለ በሁለት በሶስት ሀበሾች የምትቀልዱ ሀበሾች አላችሁ ስም ያላችሁ ሰዎች ከእንደዚህ አይነት ነገራችሁ ተቆጠቡ። ያለባቸውንም ብር ቆጥራችሁ መልሱ። ካለበለዚያ ግን ቲክቶኩም በፎቶችሁ ነው የምናጥለቀልቀው። እኔ እመቤቴና ሰባት ስምንት ሪከርደሮች አሉ እልክላቸው አለው ማንነታችሁን፣ እነማን እንደሆናችሁ። ስለዚህም ሳትዋረዱ ሳትዋረዱ ሳትዋረዱ የከለከላችኋቸውን የእነዚህን ልጆች ብር መልሱ። አታፍሩም ግን እናንተ ብዙ ዓመት ይኖራችሁ የራሳችሁ ቢዝነስ ያላችሁ ሰራተኛ ቀጥራችሁ አስገብታችሁ ከዛም ወደ ህግ ወደ ፖሊስ እንደማይሄዱ ስለምታውቁ ብቻ ገንዘባቸውን መከልከል ምንም አታመጡ፣ እግዚአብሔርን አትፈሩ። ምን አይነት ራስ ወዳድ ብትሆኑ ነው? ምን አይነት ምን አይነት ጭንቅላታችሁ፣ ምን ያህል ራስ ወድ በራስ እንትንነት ጭምልቅ ቅቤ ነው። እናንተ ገንዘብ ለማግኘት ስንት ነገር እንደከፈላችሁ ትረሱታላችሁ እንዲል ስንት ነገር ውስጥ እንደገባችሁ አታውቁትም እንዴ? ዛሬ እናንተም እግዚአብሔር ቀን አውጥቶላችሁ የቤት ባለቤት የንግድ ቤት ባለቤት ሲያደርጋችሁ በዚህ ደረጃ ጭካኔ፣ በዚህ ደረጃ ራስ ወዳድነት ለምን አስፈለገ? በዛ በረሃ በዛ መንገድ ስትመጣ ስንት ነገር አይታ ስንት ነገር ደርሶባት እንደመጣች አታቂም። ህይወቷን ለመቀየር እኮ ነው። አንቺ ስትኖሪበት የነበረችበትን አሜሪካ ልትኖርበት ነው እኮ የመጣችሁ ሰርታ ልትቀየርበት ያንን ለማድረግ ደግሞ ወረቀት ማሰራት አለባት። ወረቀት ለመስራት ደግሞ አንቺ አበሻዋ ቤት ገብታ መስራት ግድ ይላታል። ጉልበቷን ሳስት እየሰራችልሽ ገንዘቧን ለምንድ ነው የምትከለክሏት? ሁላችሁም አበሾች እዛ ያላችሁ ለምንድ የምከለክሏቸው? ለምንድ የምከለክሏቸው? የብሬ እኮ ነው። በጣም ነው የምታሳፍሩት። በጣም ነው የምታሳዝኑት። እንዴ በጣም ማለት እኔ እንጃ። ሶስት ወር ስድስት ወር እኮ ነው ሜክሲኮ ላይ የሚታሰሩት አሜሪካ ለመግባት ዝም ብለው እኮ አይደለም አሜሪካ የመጡት ስንት ደክመው ነው የመጡት ያላቸውን ስንት አመት የሰሩበትን ብር ክሽክሽ አድርገው ነው የሚመጡት እዛ ከመጡ በኋላ የሚጠየቁት ዶላር በጣም ብዙ ብር ነው ለጠበቃ ያንን ለማግኘት እኮ ነው አንቺ ቤት ወይም አንተ ቤት ገብተው የሚሰሩት ለአንቺ ምናልባት ኢዚ ሊሆን ይችላል። ለእነሱ ግን ያ ብር በጣም ብዙ ነው። ምናልባት ይሄ ጊዜ አልፎ ይሄ ጊዜ ታሪክ ተቀይሮ እሷም ዘና ብላ እንዳንቺ የቤት ባለቤት ሆነ ወይም እንዳንተ የቤት ባለቤት ሆነው ቁጭ ብለው ባለቤት ሁነው ቀጥረው ሊሰሩ ይችላሉ። እናንተ የምታስተምሯቸው ነው ለሌሎችም የሚያደርጉት የተራበና የተቸገረ ሀገር ላይ ሳትኖሩ በዚህ ደረጃ ወገኖቻችሁ ላይ መጨከል፣ በዚህ ደረጃ ወገኖቻችሁ ላይ ክፋት መስራት ጥሩ አይደለም። ከሰው ብቻ አይደለም ከፈጣሪም ታገኙታላችሁ። የሰው ሀገር ሰው ናችሁ እንጀራ ፈልጋችሁ ለመክበር ለመለወጥ እየሰራችሁ በዚህ ደረጃ ክፋትን ይዛችሁ ወገኖቻችሁን በዚህ ደረጃ እያስለቀሳችሁ በዚህ ደረጃ እያሳዘናችሁ ግን እግዚአብሔር ነገ ከነጎዳ ጥሩ ህይወት ይሰጣችኋል። እንደዛ ነው የምታስቡት። የጊዜ ጉዳይ እኮ ነው፣ ባይዛወ ጊዜ ነው በጊዜ ለዛሬ ደስተኛ ልትሆኚ ትችያለሽ። ለወደፊትሽስ ልጆችስ? ስለዚህ እኔ የምነግራችሁ ይሄ ስም ማጥፋት ምናምን አይደለም። ከነ ቮይሳችሁ ነው የተላከልኝ። ከነ ቮይሳችሁ ከነ የምትባባሉት ቮይስ ነው የተላከልኝ። የከለከላችኋቸውንም ብር በምን ምን እንደምታሳብቡ ድረስ ነው የተላከልኝ። ስለዚህ በክብር የልጆቹን ገንዘብ መልሱ፣ ስጡ። ምንም አያመጡም ካሉ ካላችሁ ደግሞ እንግዲህ እምናመጣውን አብረን እናያለን። የኔ ፍቅር ቴንኪው። አብረን እናያለን። ካልሆነ ትቆፍሩ፣ ትጎረጉሩ ትነካኩኝ ትነካኩኝና ያልሆነ ነገራችሁንም ደግሞ ይዤባችሁ እንዳልወጣት። ብዙ አይቼ ሰምቼ ያለፍኳቸው ብዙ ሚስጥሮች እንዳሉ ታውቃላችሁ። ነው የጋር እነከሌ ታውቃላችኋል። እንዳልጀምርላችሁ፣ ይህንን ነው የምላችሁ፣ እንዳልጀምርላችሁ። ስለዚህ በጸባይ ብሩን መልሶ አንዳንዴ በቃ በጣም አሪፍ ሁኔታ ላይ የነበርኩ ጉንፋን አሞኝ የማያውቅ ሰው ራሴን በአምቡላንስ ሆስፒታል አገኘሁት። ታመምሽ ድንገት። እኔም አላውቅም ነበር ነገር እንደሚፈጠር። እኔም አላውቅም ነገሮች የሆነ ጊዜ ላይ ተቀያይሮ አገኘሁት ራሴን ጠፋሁ። ምክንያቱም ስለኔ ጥሩም መጥፎ ነገር ሲወራ አልወድም። ስለኔ ይሄ ትኩረት ተሰጥቶኝ እንዲወራ አልፈልግም። ሰው ሁላ ስለ እኔ እንዲያወራ አልፈልግም። የእውነት የኔ ባህሪ ይሄ ነው። በቃ ኦፍኮርስ አስተያየት ሰው አይስጥ አለልም። ሰው ስለ እኔ አስተያየት መስጠት ይችላል። ራሴን አስተያየት እንድሰጥ ነው ሆኜ የቀረብኩት ሰው ጋር የሚዲያ ሰው ስለሆንሽ ስለ እኔ አታውሩም እንዳልሰማችሁ። ግን ይሄ እነዛ ነገሮች ሲፈጠሩ በመጥፎ ሳይድ ያን ነገር መረዳት አልቻልኩም። እኔ ሁሌ እናቴን እላታለሁ እና ጉንፋን ሁሉም ቤታችን ሁሉም ሰው ሲይዘው እግዚአብሔር ሁሌ ማለት ነው ለምላት አለ አይባለም። እናቴ ሁሌ ትለኛለች አይባልም። እስቲ እግዚአብሔር ይመስገን በይ ምናምን የምትለኝ ሁሌ እና እኔ ግን ጉንፋን እንኳን ይዘኝ ምናምን እያልኩ ነው ማውራት። እናቴ እና የሆነ ጋር በቃ እንዳልኩሽ ራሴን ሆስፒታል አገኘት ናስማም ያስደነግጣል፣ በጣም ያስደነግጣል። በነገራችን ላይ በዚህ አጋጣሚ ማውራት የምፈልገው ነገር ይሄ ባለን ነገር ይሄ ይሄመን መጻደቅ የለብንም። እግዚአብሔር አለ፣ እግዚአብሔር ሁሌ ህይወታችን ውስጥና እሱ ነው የሚያደርገው ሁሉንም ነገር ህይወታችን ላይና፣ በቃ እኔ ጉንፋን አሞኝ አያውቅም እኮ ኮን በራሴ የምነሳ በራሴ የምበላ በራሴ የምጠጣ ነበር የሚመስለኝ፣ ግን አይደለም፣ ልክ አይደለም ደግሞ

አላቅም ሁል ጊዜ ምንም ጎግል አላረግም። ዶክተሮቼ ይመጡን አንዳንድ አይነት ታካሚ ተናናቅም ይሉኛል። ጎግል አላረግ እንትን አሟት ነው እንትን ሆና ነው ምናምን አይሉኝም። በቃ ታምሜ ነው የተገኘሁት። ምንም አይደለም። መዝሙር ከፍቼ ነው የምተኛው፣ መዝሙር ከፍቼ ነው የምነሳው። እናት ያለች በጣም መወዳቸው ጓደኞቼ ነበሩ ብቻ ነገሮች ተቀያየሩ ሳላስበው። ምን ያህል ጊዜ ምታኛሽ? በትክክል የተኛሁት አስራ ሁለት ቀን ነው። አስራ ሁለት ቀን ነው የምረሽን ነው ዚን ያል ሁነት። እግዚአብሔር አምላክ እንኳን አተረፍሽ ሁነት። በነገራችን ላይ በዚህ አጋጣሚ ማውራት የምፈልገው ነገር እንዴት ነሽ ስትኝ እግዚአብሔር ይመስገን ብዬ አላውቅም ነበር አለው ደህና እግዚአብሔር ይመስገን ማለት ጀመርኩ። እግዚአብሔር እንዳለ ያሳየኝ አላ ሁላ ለ ኤኒዌይስ ዳንኩኝ፣ ወጣው ከዛ በኋላ ነገሮች ተቀይሮ ጠበቁ። ሆስፒታሉ ራሴን በመስታወት ሳይ የሚሰጠኝ መድኃኒት ያወፍር ነበር እና በመስታወት ሰልፍም እንደዚህ ነው ማለት ራስ ላለማየት ላለማየት በቃ ሌላ ሰው ነች፣ ራሴን ማያት ሌላ ሰው ነች። በቃ ከዛ ወጣው እግዚአብሔር መስሎች ወጣች፣ ተሽሎኝ ወጣ ዳንኩኝ። በአንቺ በሽታ ይወጣ የለም እየተባልኩ አረባከሽ እግዚአብሔር ተአምር ነው። በቃ አለለካ እግዚአብሔር አልኩ። በቃ ከዛ የሆነ ጊዜ በቃ እንዳልኩሽ የኛ ስራ ይሄ፣ በቃ አሪፍ መሆን አለብሽ፣ ሰውነትሽ ሁሉ ነገር አሪፍ መሆን አለብሽ። ኮሜንቶቹን የሚነገሩኝን የምሰማቸውን ነገሮች ዝም ብዬ አሳልፌ ነገሮችን አልፌ ቆይቼ ሄ አልቻልኩም። የሆነ ሳለ በምን ምክንያት ነበር ሰው በምን አወቀ? ፊልማችን ይመረቅ ነበር ከሌሊቱ ስድስት ሰዓት የሚል ፊልም ነበርና እሱ ፊልም ይመረቅ ነበር። እዛ ፊልም ላይ መገኘ ነበረብኝ። ያው ጓደኞች ልቅር ምናምን ስላቸው አይ አሉኝ። ያቃሉ የኔን ነገር እነሱ በጣም ስለሚወዱኝ፣ በቃ ያው አብረን መገኘት ስላለብን ከገኘው ከነሱ ጋር አብረን እና ሰው ሲያኝ ደነገጠ። እና የሚደነግጠው ኦፍኮርስ እኔም ብሆን እነሱም ብሆን አስተያየት እሰጣለሁ። እንትና ምን ሆነ ወፈረች፣ እንትና ምን ሆናል ምናምን እላለሁ። ያስጨነቀኝ ያስጨነቀኝና ውስጤን የሰበረው ነገር ምንድን ነው? እማይሆን ኮሜንት፣ መጥፎ ኮሜንት የሚጽፉ ሰው አስተያየት መስጠት አስተያየት ሊሰጠ ነው የወጣ ነው። እውነት ነው። ጸጥ ሊሉኝ አይችሉማ አንድ ብለው የሚያውቁኝ ሰው ሁለት ሶስት ሆነሽ ሲያገኙሽ ኦፍኮርስ አስተያየት መሰጠቱ አይቀርም፣ ግን እሱን ተቀብያለሁ። ግን ከዛ ውጭ የሚጽፉት ሰዎች በቃ ሰበሩ ይመጣ። በጣም ነው ያዘንኩት የነበረው፣ ግን እግዚአብሔር ይስጣቸው። በቃ እንደነሱ ያበረታኝ ሰው የለም። እውነት መጥፎ ኮሜንት በጣም ነው የሚያበረታኝ፣ ባይደወይ በተለይ አሁን በጣም ነው የሚያበረታኝ። ግን የዛ ሰሞን ጠፋሁ። ምንም አይነት ሶሻል ሚዲያ አልጠቀምም። አጠፋው ስልኬን አጠፋ። ከዛ በኋላ በቃ ከቤተሰቦች ጋር አክስቶች አሉ። በጣም ነው ሰፖርት በጣም ነው የሚወዱኝ፣ በጣም ነው ሰፖርት የሚያደርጉኝ። እናት ያለች መዳኔ ነው የሚያስደስታቸው እንጂ ከተመልካችም ወይም ከወዳጆችሽም በጣም የሚወዱሽ እና በጣም ደግሞ የሚንሰፈስፉልሽ እኮ አሉ። እኛ አሁን የምናወራት በጣም የጥቂት ሰው ኮሜንትን ነው። እማ ልጠብቃቸው ማለት ይሄ ነው ልልሽ አልችልም። የሚጻፍልኝ ቴክስት በቃ ስማ ቢውላ ሲወደኛል ብዬ ውላ እስካስብ ድረስ በጣም ነው ደስ የሚል። ይሄ እነዛን መጥቶ ኮሜንቶች እምታያቸው። ከነዛ ውጭ ግን በጣም የሚወዱኝ፣ በጣም እኔ እንጃ ቃላት የለኝም የሚያበረቱኝ፣ መኖሬን ብቻ የሚያስደስታቸው፣ እኔ ብቻ ማርታ መሆኔን ብቻ የሚያስደስታቸው ሰዎች እነዛን ሰዎች አየሁበት እና ዓመት ከስድስት ወር አካባቢ ባይተው ጠፍቻለሁ፣ የለውም ነበር። ረጅም ጊዜ ነው። ያን ጊዜ በምን እንደማስበው ታውቂያለሽ? እግዚአብሔር እንዳመከረኝ ነው ማስበው። ይሄ ሁሉም ሰው አይወደድም፣ ማንም ሰው ሁላችንም እንዲወደን አንጠብቅም። ሁሉም ሲወደደው ሰው እንደውም የሆነ ነገር ይኖረዋል ብዬሽ ነው የማስበው። ምን ይባላል? እንደውም እግዚአብሔር በጣም የሚወደውን እና የሚፈልገውን ሰው በጣም በብዙ መከራና ስቃይ ያሳልፋል። ጠነክሪለት እንድጠነክሪለት ስለሚፈልግ እና ለሆነ ነገር ሲያዘጋጅሽ ከእሱ ጋር በደንብ እንድትገናኝ ሲፈልግ በመከራ ውስጥ ታልፊያለሽ። እና እህቴ ጋደውዬ የሆነ ሳር ላይ ግን እግዚአብሔር አለ ብለሽ ምታስቢ ብዬ ጠየኳት። እስማ አንበይ ብስማማን ሲያምሻል እንዴ ምናምን አለችኝ። ከዛ መኖሩንም አለመኖሩም ሰጥቶም እነሱ ማሳየኝ አሳየኝ ሁለቱን እና አላፍ ጉዳይ ጊዜ እግዚአብሔር ይመስገን እንዳለ፣ ይሄ እግዚአብሔር እንዳለ አሳየኝ። የእውነት አለ፣ የእውነት አለ። በጣም አሁን በጣም አዳነኝ። በቃ እኔ እንጃ ቃል የለኝም እኔ ስለ እሱ ሳወራ እና ትልቅ ምስክርነት ነው በጣም እንደው ለመጀመሪያ ጊዜ እግዚአብሔር